ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። እናንተም ላይክ፣ ሼር እንዲሁም ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ እያረጋችሁ እንድትጀምሩ ስል በትህትና እጠይቃለሁ። መጨረሻ ላይ ደግሞ አስተያየታቸውን ኮሜንት ላይ አስቀምጡልኝ። ቤተሰቦች፣ ይህ የምታዩት ክብዝ ከሜራ ይባላል። አረብ ሀገር እያለው በደንብ ጠቀመው ነበር፣ ለጅማ ለተለያየ ፕሮግራም ለቁርስም። እንዲሁም የሚያስፈልጉትን ግብዓቶች እናያለን ማለት ነው። በቅድሚያ አንድ ኩባያ ውሃ አንድ ማንኪያ እርሾ ሁለት ማንኪያ ስኳር በሾርባ ማንኪያ እንደምታዩት ጨመርኩኝ። በደንብ አርጌ እቀላቅለዋለሁ። እንደዚህ ማለት ነው። እርሾቹ የማታውቁት ከሆነ ለብቻው አንድ አምስት ደቂቃ ኮፍ እንዲል ጠብቁት። ይኔ ግን ሁልጊዜ የምጠቀመው እርሾ አሪፍ እርሾ ስለሆነ አልጠብቀውም፣ ኦልሬዲ ስለማውቀው እዚህ ጋ በትንሿ ማንኪያ አንድ ማንኪያ ጨው ጨምሬ ሶስት ኩባያ ዱቄት ጨምር ያለኝ ማለት ነው። የተጠቀምኩት ለውሃውም ለዶቄቱም አንድ አይነት ኩባያ ነው። ከፍ ያለ ከሆነ ከፍ ያለ ተጠቀሙ። እኔ ግን የተጠቀምኩትን ኩባያ አይታችሁታል። በረምብ አርጋችሁ ማብካታችሁን ግን እንዳትረሱ። ማሽን ያላችሁ በማሽንም ማብካት ትችላላችሁ ማለት ነው። ከአንድ ሰዓት በኋላ ሊጤ እንደዚህ ወቅቶ መዳመጥ ጀመርኩ። ስዳምጡ ግን እየገለባበጣችሁ መዳመጣችሁን እንዳትረሱ። ከዛ እዚህ ጋር ደግሞ በምፈልጉት ቅርጽ ከዚህ ያነሰ እንኳን በጣም ትንሽ ነው የሚሆንባቸው፣ ግን በምፈልጉት ከ ከፍ ያለ በፈለጋችሁ ሳይዝ መቁረጥ ትችላላችሁ። እንደዚህ አምስት ደቂቃ ቆርጫ አስቀመጥኩት። አይገርምም። እንጀራ ምጣድ ላይ ነው ገገርኩት። በመጥበሻም ይቻላል። በእንጀራ ምጣዴ እንደዚህ ፎ አድርጌ ከገገርኩ በኋላ ፈላፍል፣ ችብስ ምናሁኑ አዘጋጅቼ ነበረ። ለራት ነው ያዘጋጀት። እንደዚህ የሚያምር ሳንዱ እናንተም አረብ ሀገር ያላችሁ ልጆች ለጂማ። በጣም አሪፍ ነው። ክብዝ ካሜራ አረብ ሀገር ያለው ኔ በቺክን በእንትን ራሱ በሩቢያን ራሱ ሳንዱች ሁሉ ሰርቻው አቃለው ማለት ነው። በደንብ ነበር የምጠቀመው በተለያዩ ሳንዱቾች ይህን ዳቦ ክብዝ ከሜራ በደንብ ነበር የምጠቀመው ማለት ነው። እና እናንተም ለተለያየ ፕሮግራማችሁ እንደዚህ እንግዳ ሲመጣባችሁ የተለያየ ነገሮች ውስጡ ማድረግ ይቻላል። ጅብን መቀባት ሁሉ ትችላላችሁ። ኪያር ምናምን አድርጋችሁ ማለት ነው። እኔ እንደምታኝ እንግዲህ ፈላፍል ነው የቀባሁት እና ከወደዳችሁትም ከዚህ የተሻለም አስተያየታችሁን ኮሜንት ላይ እንድታስቀምጡ ስል በትህትና እጠይቃለሁ። የተረፈውን እንደዚህ በፌስል ቋጥሬ ፍርጅ አስቀምጥና ስፈልግ እያወጣሁ እጠቀመዋለሁ እናንተም እንደዛው ማለት ነው። ከዛ በጣም አምሮኝ ነበር ደግሞ እዛ ተር በጅምን ሳንዱች አምሮኝ ነበር። እሱንም እዚ ጋር እንደምታዩት ሰርቼዋለሁኝ ይሄኛውን ስተምሰራ ሳንዱች ምናምን ስተምሰራ ቀዘቀዘብኝ። ግን በጣም በበር የሚጣፍጠ ጥፊት በጣም ናፍቆኝ የነበረና አምሮኝ የነበረ ይሄ ነበር እና ማለት ነው። እኔ እንደዚህ ሰርቼ ብልቻለሁ እና ቤተሰቦቼ፣ የቻላችሁትን ያህል ብዙ ሰው ጋር እንዲደርስ ቪዲዮ ኮፒ ሊንክ፣ ሼር፣ ላይክ እንዲሁም ሰብስክራይብ ያደረጋችሁም ሰብስክራይብ አድርጉልኝ። የቻላችሁትን ያህል አስተያየታችሁን እና በሚቀጥለው ቪዲዮ ደግሞ ምን አይነት ምግብ እንደምሰራላችሁ ኮሜንት ላይ አስቀምጡልኝ። የአረብ ሀገር ምግብ እንዳሳያችሁ የምትፈልጉት ምግብ ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ከዚህ ውጭ በጣም ነው ማመሰግነው ስለምታደርጉልኝ ነገር በሙሉ ስለምታበረታትኝም እግዚአብሔር ያክብርልኝ። መልካም ጊዜ እስተምንገናኝ መልካም ጊዜ ይሁንላችሁ፣ ብያለሁ። እወዳችኋለሁ።